ግጭትና ጦርነት ላይ ህልውናው የተመሰረተው የብልጽግና መንግስት ከፋኖ ጋር የገባበት ጦርነት ለህልውናው አስጊ ደረጃ ላይ በመድረሱ የመጨረሻ ያለውን የሃይማኖት ካርድ እየሳበ ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራ ወብነ ሶስተኛ ኮር በአርበኛ ኢንጂነር ጻዲቅ የሚመራው አያሌው ብሩ ክፍለ ጦር በልማደኛው ጭና ተራራ ላይ ጀብድ ተፈጽሟል ተባለ። የኦሮሞማው ማህበረሰብ የራቀንን ሰላም አሳይታችሁናል፣ የሰላም እንቅልፍም ተኝተናል፣ ይህን ሰላማችንን አስቀጥሉልን በማለት ከጎናችን ተሰልፎ ይገኛል፣ ሲል የወለጋ ፋኖ ገለጸ። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መተናል። መረጃውን ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን ለፈጣንና ታማኝ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራ ውብነ ሶስተኛ ኮር በአርበኛ ኢንጂነር ጻዲቅ የሚመራው አያሌው ብሩ ክፍለ ጦር በልማደኛው ጭና ተራራ ላይ ጀብድ ፈጽሞ አልተባለ የአገዛዙ ሰራዊትና ወንበር አስጠባቂ ኃይል አይቀጡ ቅጣት ተቀጥቷል የተባለ ሲሆን በአውደ ውጊያው የተገኙ አንድ ብሬን ከ20 በላይ የነፍስ ወከፍ ክላሽ 17 የብርሃኑ ጁላ ሰራዊት ተማርኳል። በርካታ ቁጥሩ ያልታወቀ ተደምስሷል። በርካታውም ቁስለኛ ሆኗል። ልዩ ቦታው ጭናና እስከ ወቅን ከተማ ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ሲሆን ከ10 በላይ ወንበር አስጠባቂ ሚኒሻ ተደምስሷል። የተቀረው ጠላት እግሬ አውጪኝ ብሎ ፈልጥጦ ወደ ደባርቅ ከተማ ገብቷል በማለት አፋ በሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ገልጿል። የኦሮሞ ማህበረሰብ የራቀንን ሰላም አሳይታችሁናል። የሰላም እንቅልፍም ተኝተናል። ይህን ሰላማችንን አስቀጥሉልን በማለት ከጎናችን ተሰልፎ ይገኛል ሲል የወለጋ ፋኖ ገለጸ። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ በወቅታዊ ጉዳይ መግለጫ ሰጥቷል። የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ ከአፋብሃ መስራች እዞች መካከል አንዱ መሆኑ ይታወቃል ብሎ የሚጀምረው መግለጫው መጠሪያችንም አፋብሃ ቢዛሞ እዝ እንደሆነና ሚዲያዎችም ከዚህ በኋላ በዚህ አጠራር እንዲዘግቡ ማድረጋችን ይታወቃል። ነገር ግን ጸረ አማራ ጸረ አንድነት የሆኑ በአማራ ደምና አጥንት የሚነግዱ የአማራ ፋኖ አንድ ከሆነ የእንጀራ ገመዳቸው የሚበጠስባቸው አካላት የሚይዙት የሚጨብጡት ጠፍቷቸዋል ሲጮሁም እያየን ነው ብለዋል። እነዚህ አንድነት በሽታ የሆነባቸው ጊዜ ገለጣቸው። በአማራ ሕልውና ትግል ስር የተወሸቁ ጸረ አማራዎች የብልጽግና ተላላኪ ሰርጎ ገቦችና ተቀጣሪዎች ባህር ማዶ ሆነው የሚቀባጥሩት ሕዝብን ለማደናገር መሆኑን ሕዝባችንና መላው የአማራ ፋኖ ያለውና የትግላችን ደጋፊዎች እንድታውቁት እንፈልጋለንም። የህዝብ ለህዝብ መቀራረብና በጋራ መኖር የአንድነት ጉዞ ስጋት የሆነበት ብልጽግና ያሰማራቸው የሚዲያ ሰራዊቶች በአፋ ባሀ ቢዛሞ ዕዝ ላይ የስም ማጥላሸት ላይ ተጠምደው እያየን ነው። እነዚህም አካላት የሚኖሩት በውጭ ሀገር ሲሆን የሌለንን ድርጅት ያለ በማስመሰል ብልጽግና በሰጣቸው የመከፋፈል አጀንዳ የአማራ ፋኖ በወለጋ በማለት ህዝባችንን ለማደናገር ሲሞክሩ ይስተዋላሉ። የአማራ ፋኖ በወለጋ የሚባል መሬት ላይ ያለው ታጋይ የማያውቀውና መጠሪያ ስሙ እና መለያ ሎጎ ባህር ማዶ ባሉ ባንዳዎች እጅ ላይ ብቻ ያለ ነው። ለዚህ ለማይሳካ የመክፋፈል ስራ ሀገር ውስጥ ካሉት የብልጽግና ተላላኪዎች ጋር ባህርማዶ ሆነው የሚሰራው ካሁን በፊት በተደጋጋሚ ጊዜ ጸረ አማራነቱንና ጸረ አንድነቱን ያሳየ የካሃዲዎች ስብስብ ነው ብሏል። ልዙ ሌላኛው ጸረ አማራና ጸረ አንድነት የሆነው ወንድም ከወንድሙ ላይ ሲተኩስ ሰበር የድል ዜና ብሎ የሚዘግበው በአፋሀድ የሚመራው ጣና ቲቪ ኃላፊነት። በ ወደለው መልኩ ምንጩ ያልታወቀን መግለጫ በመዘገብ በህልውና ትግሉ ላይ እንዲሁም እየሞተ ባለው ህዝባችን ላይ ተሳልቋል። አፋ ባሀ ቢዛሞ ዕዝ ክፍለ ጦሮችን መስርቶ በጨረሰበት ወረዳዎች ከአራት ዓመት በላይ በአገዛዙ ሴራ እንዲራራቁ የተሰራባቸውን የአማራና የኦሮሞ ህዝቦች እንዲሁም ሌሎች ብሔር ብሔረሰቦች በጋራ ተከባብረው መኖር እንዲችሉ አድርጓል። በቀጠናው ተስፋፍቶ የነበረውን ስርዓት አልበኝነትና ሌብነትንም አጥፍቷል። በሰላም ወጥቶ በሰላም መግባትና የሰላም እንቅልፍ መተኛት እንዲቻል አድርጓል። በዚህም መልካም ስራ ምክንያት የኦሮሞ ማህበረሰብ የራቀንን ሰላም አሳይታቸውናል የሰላም እንቅልፍም ተኝተናል ይህንን ሰላማችንን አስቀጥሉልን በማለት ከጎናችን ተሰልፎ ይገኛል በዚህ ልክ ሌት ተቀን እየለፋ ያለው ተቋማችንን ያውም ወደ መሰረተው ድርጅት አፋባሃ ለምንገባ ተብሎ መንጫጫት የእነማን ግፊት እንዳለበት ጠንቅቀን እናውቃለን ከድርጊታቸው እንድትቆጠቡ እያልን የሚከተሉትን ማስጠንቀቂያዎች ማስቀመጥ እንወዳለን ከወለጋ ተፈናቅላችሁ በመጠለያ ጣቢያ ውስጥ ስንዴ አከፋፋይና የብልጽግና የምክክር ኮሚሽን አባል ሆናችሁ ይህንን ተልእኮ የምታራምዱ ግለሰቦች ከዚህ እኩይ ተልእኮ የማትታቀቡ ከሆነ በእናት ድርጅታችን መዋቅር በኩል እርምጃ ለመውሰድ የምንገደድ መሆኑን እናሳስባለን። ከአሁን በፊት ወለጋ ክፍለ ሀገር ላይ ስትታገሉ ቆይታችሁ በትግል ላይ በነበራችሁበት ጊዜ ለአማራ የህልውና ትግል የማይመጠን ስራ ሰርታችሁ አደረጃጀት ሲፈጠር በመርህ በመመራትና ተጠያቂነት እንደሚመጣ ስታውቁ አሁን አዲስ አበባ ያላችሁና ውጪ ወጣ ችሁ እንዲሁም ለመውጣት ቀን እየቆጠራችሁ ያላችሁ ትታችሁት የወጣችሁትን ትግል ባልበላውም ጭሬ ልበት ነው አይነት አካሄድ በወንድሞቻችሁ ላይ ቁማር መቆመር አቁማቸው ከቻላችሁ ወደ ትግሉ እንድትመለሱ አሊያም ከድርጊታቸው ትታቀቡ ዘንድ በጥብቅ እናሳስባለን። አንዳንድ ኃላፊነት የማይሰማችሁ ሚዲያዎችና ጋዜጠኞች በተለይ ጣና ቲቪ ከአሁን በፊት መስከረም 2017 ዓ ም ምንም ነገር በሌለበት በህይወት የሌለን ሰው የእዝ ሰብሳቢ አድርጎ አፋህድ ወለጋና አካባቢው እዝ የሚባል ሰምቻለሁ በማለት ያወጣችሁት ዘገባ በወለጋ አማራ ላይ ያልተቋረጠውን የሞት አዋጅ ማጽናቱ ሊቆጫችሁ ይገባል። ይህን የጣና ቲቪ እና የአፋህድ ውሸት ተከትሎ የኦሮሚያ ጸጥታ ቢሮ ጥቅምት 2017 ዓ ም በወለጋ የሚኖር አማራ ሁሉም ትጥቅ እንዲፈታ የሚል ውሳኔና አንገቱን ለእርድ እንዲያዘጋጅ ምክንያት መሆኑ ይታወሳል። ሆኖም አፋህድ በሰራው ሴራ በወለጋ አማራ ላይ የደረሰው በደልና ቁስላችን ሳይድን ድመት መንኩሳ አመሏን አትረሳ ሆነና ነገሩ በአፋህድ የሚዘወረው ጣና ቲቪ መሬት ላይ ያለውን እውነታ ባላገናዘበና ምንጩ ባልታወቀ መግለጫ በመዘገብ ከፋፋይነቱን አሳይተዋል። ስለዚህ ጣና ቲቪ ለሰራው ስህተት ኃላፊነቱን እንዲወስድና ከዚህ በኋላ ከእንደዚህ አይነት ተግባሩ እንዲቆጠብ በጥብቅ እናሳስባለን። በመጨረሻም በመላው ዓለም የምትገኙ የአማራ ፋኖ የህልውና ታጋዮችና ደጋፊዎች ይህ ትግል የአማራን ህልውና የመታደግ እንጂ ለየትኛውም የግል ፍላጎት ማሟያና ለፖለቲካ ፍጆታ የሚውሉ ባለመሆኑ በአማራ ደምና አጥንት የሚነግዱ አካላት ላይ በያላችሁበት አስፈላጊውን እርምጃ እንድትወስዱ እናሳስባለን ሲል የአማራ ፋኖ ብሔራዊ ኃይል ቢዛሞ ዕዝ በመግለጫው ገልጿልም። አገዛዙ የጤና ባለሙያ የሆነውን ውድነህ አንዳርጋቸውን ከማጎሪያ ቤት በማውጣት በአሰቃቂ ሁኔታ መረሸኑ ታወቀ። ትናንት መስከረም 24 ቀን 2018 ዓ ም ረቡ ገበያ ጤና ጣቢያ ላይ ባለሙያ ሆኖ ሲያገለግል የነበረ ውድነህ አንዳርጋቸው የተባለ የነርስ ባለሙያ ከአንድ ወር በላይ አስሮ ሲገርፍና ሲደበድብ ከቆየ በኋላ በአሰቃቂ ሁኔታ ረሽኖታል ሲሉ የስናን አባ ጅሜ ብርጌድ አሳውቋል። በሌላ ዜና የአፋ ባህ ማዕከላዊ ኮማንድ አባልና የምዕራብ አማራ ቀጠና ቴዎድሮስ እዝ ከፍተኛ አመራሮች ለአባ ኮስተር ብርጌድ አመራሮችና አባላት የፖለቲካ ትምህርት መስጠታቸው ተነገረ። የአፋበሃ ማዕከላዊ ኮማንድ አባል አርበኛ አስረስ ማረድ አምጤ፣ የምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ ማርሸት ፀሐዩ፣ አርበኛ ጥላሁን አበጀ፣ የፖለቲካ መኮንኖች፣ የክፍለ ጦርና የብርጌድ አመራሮች በተገኙበት ለአባ ኮስተር ብርጌድ አመራርና አባላት ጥልቅ የሆነ የፖለቲካ ትምህርት ተሰጥቷል። የፖለቲካ ትምህርቱን የሰጡት ከፍተኛ አመራሮቹ እንደተናገሩት አባ ኮስተር ብርጌድ በሳልና አስተዋይ አመራሮች ያሉት በድርጅታችን ካሉ ብርጌዶች ውስጥ የሰለጠነ ከፍተኛ ቁጥር ያለው ጠንካራ ወታደራዊ ኃይል መገንባቱ ለጠላቶቻችን ስጋት ለድርጅታችን ጥንካሬ መሆኑን በመግለጽ ወታደሩ የሚሰጠውን ወታደራዊ ግዳጅ በመወጣት ትግሉን ከጠላፊዎች በመጠበቅ የትግላችንን መርህ በማክበር የትግላችንን ፍትህ አስከባሪዎች በአጠቃላይ የአማራ ህዝብ የህልውና አደጋ ዘቦችና የሀገሪቷ ቀጣይ ተረካቢ ኃይል መሆናቸውን ገልጸዋል። በመጨረሻም በጀግና ታጋይ እዚህ የደረሰው ውድና ቅዱስ የሆነው ትግል መ ተቃዋሚዎችንና ድርጅታችንን በመጠበቅ የአማራን ህዝብ አደራ እንድትወጡ በማለት የፖለቲካ ትምህርቱ ተጠናቋል ሲል ፋኖ ይበልጣል ጌቴ ምትኩ፣ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ መረጃውን አጋርቶናልም። ግጭትና ጦርነት ላይ ህልውናው የተመሰረተው የብልጽግና መንግስት ከፋኖ ጋር የገባበት ጦርነት ለህልውናው አስጊ ደረጃ ላይ በመድረሱ የመጨረሻ ያለውን ካርድ እየሳበ ነው። እቅዱም ፋኖን ብሎ የአማራ ህዝብ ከዛም ሲሰፋም በመላው ኢትዮጵያ የሃይማኖት ግጭት መፍጠር ነው። ይህ እርምጃ ከዚህ በፊት በተደጋጋሚ ሞክረው የነበረ መሆኑ ይታወቃል። አሁን መስከረም 23 ቀን 2018 ዓ ም በወሎ መካነ ሰላም የእስልምና አባቶች በመስጊድ ውስጥ እንዳሉ እንዲገደሉ ተደርጓል። ግድያውን ተከትሎ ለብልጽ ግና ያደረው የቤተ እምነቱ መዋቅር 24 ሰዓት ባልሞላ ጊዜ ውስጥ ድርጊቱን ፋኖ እንደፈጸመው አድርጎ መግለጫ አስወጥቷል የእስልምና ብልጽግና መዋቅሩ ገዳዩን ፋኖ ነው በማለት ብቻ ሳይወሰን ለክርስቲያኖች በስማቸው የሚታገል በማለት ፋኖን የክርስቲያኑ ወገን ብቻ አድርገው ገልጸዋል ይህም ከላይ ከአብይ በመጣ ትእዛዝ ካልሆነ ፋኖ የሚታገለው ጸረ አማራ አካልን መሆኑ እየታወቀ እስልምና ጸረ አማራ ባልሆነበት ሁኔታ ራሳቸውን የአማራ ጠላት አድርገው መፈረጃቸውም ከባድ ወጥ መርገጥ መሆኑ ይሆኑን ልብ በሉ። ሐሰተኛ የስልክ ልውውጥ በማዘጋጀት ጥሩ በሚተውኑ ሰዎች ድርጊቱን የፈጸመው የጎጃም ፋኖ ነው የሚል መረጃ በሆዳደር ህሊና ሙት አክቲቪስቶቹ በኩል እንዲወጣ አስደርጓል። ብልጽግና በዋናነት የብልጽግና ወንጌልን እንደ መርህ የሚከተል ነው። ይህንኑ ማስፋፋት ዓላማው ነው። ይህን ለማድረግ ከሚታሰበው በላይ በሀገሪቱ ውስጥ በቁጥጥር ውስጥ ያለ ቀውስ በመፍጠር ንቅለ ተከላ መስራት ይፈልጋል። ለዚህም መጀመሪያ ፕሮቴስታንቱንና እስልምናውን ጋብቻ ፈጥረው ኦርቶዶክስን ማዳከም ላይ እንዲሰሩ ይሞክሯል። ሆኖም በእስልምና በኩል ለጊዜው ካልሆነ አክራሪው ኃይል ኦርቶዶክስን ጠልቶ ፕሮቴስታንትን የሚወድበት ምክንያት እንደሌለው ይታወቃል። በፕሮቴስታንቱ በኩል ያለው የቁጥር ልዩነት በእስልምናው በኩል ያለውም ኃይል ከሌላ ሆኖ ስልጣኑን ማስቀጠል እንደማይችል አረጋግጧል። ስለዚህ የኦሮሞን ህዝብ መሸሸጊያ ማድረግ ለስልጣኑ ዋስትና ሆኖ አግኝቶታል። ስለዚህም ነው የብልጽግና ባለስልጣናት ባይወዱትም ኢሬቻን እንደ መንግስታዊ ሃይማኖትና በግልጽ አድሎ በማክበር ብቻ የኦሮሞን ህዝብ ማሞኘት ለደማ ማፍሳሽነታቸው ተባባሪ መከታ ሊያደርጉት እየሰሩ ያሉት የተቀሩት ማዳከምና ማንኮታኮት እንደ ኮሪደር ልማት ያሉ ቀጣይ ውቅር ነው። ስለዚህ በተደጋጋሚ እየሞከሩ ባልተሳካላቸው የእስልምናና ኦርቶዶክስ ግጭት አንዱ ትርፋቸው ሁለቱንም ማቆራረስ ነው። እሱ ገላጋይ ይሆንና ከደሙ ነጻነኝ ይላል ማለት ነው። ለዚህ ደግሞ ውሃቢስቶቹ በጣም ተመችተውታል። ሌላው ፋኖን እርስ በርሱ ማጣላትና ማባላት ነው። ይህንም በድምፅ ትወና ቅጃቸው አሳይተዋል። የወሎ ፋኖ ድርጊቱን የፈጸመው የጎጃም ፋኖ ነው እንዳለ አድርገው ለማቅረብ ሞክረዋል። ሌላውን አይናችንን ገልጠን ስርዓቱ ውስጥ ካለ ጦርነት ግጭትና እልቂት ይቀጥላል። በሙስሊሙ በኩል በተለይ ቤተ ክርስቲያንን መስጊድ እናደርጋለን ብለው በአደባባይ የሚያውጁት የአንድ ክልል ያውም ብልጽግና ጸረ ኦርቶዶክስ አስተዳደር ባወጀው የትምህርት አዋጅ ክርስቲያኑን ልዋጥህ የሚለው ውሃቢስቱም ሰከንቢል ጥሩ ነው። ሁሉም ስጋና ደም ነው የለበሰው። መገዳደልን ማወጅ ለአንዱ ብቻ እንደማይበስ መረዳት ይበጃል አባ አባቶቻችን አብረው የኖሩት መገዳደሉ ጠፍቷቸው አይደለምና ሀገሪቱን ቢጠሏትና እንድትፈርስ ቢፈልጉም አረቡም ወደ ኢትዮጵያ እየተሰደደ እዛ ያለው ሀበሻ እያባረረ ነውና መግቢያ የሚጠፋው ክርስቲያኑ ብቻ አይሆንም። ስለዚህ ለብልጽግና ጦር ጠማቂ በሃይማኖት ስም ጦር ሰባኪዎችም ሰከን ቢሉ ጥሩ ነው። ሰው ሆይ ንቃ። አገዛዙ ያለ ጦርነት መኖር አይችልም። እልቂት ግጭትና ጦርነት ለስልጣን ብቻ ሳይሆን ለዓላማው ስለሚያስፈልገው ነው። በወለጋ የአማራ ፋኖ ላይ ጨከን ያለ እርምጃ አትወስድም። የፋኖ ደጋፊነት ተብሎ የሚታማው ሌተናል ጀነራል መሰለ መሰረት ከምዕራብ እዛ ኃላፊነት እንዲነሳ ተደርጎ የመገናኛ ዋና መምሪያ አዛዥ ሆኖ እንደተመደበ ምንጮች ገለጹ። በምስራቅና ሆሮ ጉድሩ ወለጋ የሚኖረው አማራ ጽንፈኛ ነው፣ መጠረግ ያለበት ብሎ ትእዛዝ የሰጠው የእዙ ምክትል አዛዥ የነበረውን ንጹሃን አማራ ላይ ባሳየው ጭካኔ ወደ ሜጀር ጀነራልነት ያደገው አማረ ባታ የምዕራብ እዝ አዛዥ ሆኖ ተመድቧል ተብሏል። በምስራቅ አማራ ሚኒሊከዝ ሁለቱን 61ኛ እና 12 ተኛ ክፍለ ጦር የተደመሰሱበት የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል በቁም እስር ላይ እንዳለ ተረጋግጧል ነው የተባለው። ጦሩን ይዞ ጸረ ብልጽግና አቋም ይይዛል ተብሎ ስጋት አለ በሚል ግምገማ ለአብይ አህመድ ቅርብና ታማኝ የሆነው የምድር ኃይል ዘመቻ አዛዥ የነበረው ሜጀር ጀነራል ተስፋዬ አያሌው ምክትል ሆኖ ወደ ሰመራ ተንቀሳቅሷል። ዋናው ጀነራል በቁጥጥር ስር ሲውል ሙሉ የእዙ አዛዥ እንደሚሆን መረጃ ወጥቷል። አጣዬን በማቃጠል እንዲሁም አማራና አማርኛን እንደሚጸየፍ የሚነገርለት ላለፉት ሁለት ዓመታት በሸዋና በጎጃም የኮማንድ ዘመቻዎችን ሲመራ የነበረው የምስራቅ እዝ ምክትል አዛዥ የነበረው ሜጀር ጀነራል ግዛው ኡምዳ አብዲ በከሚሴ አካባቢ ለምትደራጀው አዲሷ የስምንተኛ እዝ አዛዥ ሆኖ የተመደበ ሲሆን በከሚሴ አካባቢ ሰውየው ከወጣ ጀምሮ ግጭት ቆሞ የነበረ ቢሆንም እሱ ሲሰማራ የብሔርና የሃይማኖት ግጭት እንደሚቀሰቀስ ስጋት እንዳላቸው የመረጃ ምንጮች ተናግረዋል። ሌላው በባህር ዳር ከተማ አንድ ኮማንዶ ክፍለ ጦር በመምራት አማራን ሲጨፈጭፍ ነጋዴዎችን በማገት ገንዘብ ከገለበጠ በኋላ በመግደል የሚታወቀው በቅርቡ ለዚህ ተግባሩ የብርጋዴር ጀኔራልነት ማዕረግ የተሰጠው ቢራራ አበበ ተክሉ ወደ ባህር ኃይል ምክትል አዛዥነት እንዲያድግ እንደተደረገም ተገልጿል።